እናታችን ነች፣ ድንግል ነች፣ እንወዳታለን። ሴቶች ሁሉ ምሳሌ ነች። ኢየሱስን ወደህ ማርያምን ከጠላ የዋር ቡልሽ እኔ እንደዚህ አይነት ክርስቲያን አለ። ለኢየሱስ የገዥነት ስግደት እንሰግዳለን፣ ለእነሱ ደግሞ የጸጋ ስግደት እሰግዳለሁ። አይ ላቭ ሴንት ሜሪ ቢኮዝ ሰግዳለሁ። ስሰግድ ግን አምላክ ነች እያልኳለ ለመላእክት ስንበረከቅ አምላክ ናቸው እያልኳ ለፀጋቸው ነው። ከአንገት በላይ እንኳ ጤና ይስጥልኝ ይባላል የፈርፊት አውራሪ አብይ አህመድን እኮ ትሰግዳላችሁ ጠቅላይ ሚኒስትር እንደምን አሉ አንድ የአገር መሪ ነው ከተራ ለቃሚ ቢመጣ እንደ ዳዊት እንደ ቅዱስ ዳዊት ይሄ ሰውዬ አገር መሪው ነው አብይን ፊት ለፊት አንድ ኢትዮጵያዊ ቢያገኘው አይሰድበው ጠላቱ ነው እኳ እያለ አማራው ሊሰድበው ይንቀጠቀጣል ለምን ሀይል አለው ገዢ ነው ጦር አሰማርቷል ደህንነት አዋቅሯል ኦሮማይዝድ አርጓል ስለዚህ ይበልሃል። ተራ ሰው እንዳይመስል፣ ጠቅላይ ሚኒስትር ነው የአገር መሪ ነው። ለእሱ እኳ ጤና ይስጥልኝ ጠቅላይ ሚኒስትር ብላችሁ እንደዚህ ሰላም ትላላችሁ። ለሰው እኳ ለሞተ እኳ ለማራገቢያ ዘዋሪ ለእከካም ትሰግዳል፣ እንኳን ለማርያም። ስለዚህ የጸጋ ስግደት ነው ኦርቶዶክሶች የምንሰግደው። የአምልኮት ስግደት ግን ለኢየሱስ ክርስቶስ ለአልፋና ኦሜጋ ነው። ለታቦቱ ስንሰግድ ለእንጨቱ እንዳይመስል ለምን በረዱ እንዳይመስል ለወርቁ እንዳይመስል ለታቦት ስንሰግድ ታቦቱ ላይ ለተጻፈው ኃያል አምላክ ለሆነው አልፋና ኦሜጋ ለተባለው ጽሑፍ ነው ታስ ክርስቲያኖች የሚሰግዱት እንጂ